ለሕዝብ አገልግሎት እየሰጠ የሚገኝ የቴሌ ገመድ የሰረቁ ሶስት ተጠርጣሪዎች ተይዘው ምርመራ እየተጣራባቸው ይገኛል። ዋና ሳጅን ደጀኔ ውልፋታ ያዘጋጀውን ረዳት ሳጅን መልካሙ ዜና ያቀርበዋል። ተጠርጣሪዎቹ የቴሌ ገመድ ስርቆት ወንጀሉን የፈጸሙት የካቲት ሁለት ቀን 2017 ዓ.ም በቦሌ ክፍለ ከተማ ወረዳ አራት ልዩ ቦታው ለሞቴል አካባቢ ከቀኑ ሰባት ሰዓት ላይ ነው። የካራመራ አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን አስማረ መልካሙ እንደገለጹት ተጠርጣሪዎቹ በኮሪደር መንገድ ልማት ላይ ተዘርግቶ የነበረውን ንብረትነቱ የኢትዮ ቴሌኮም የሆነውን ገመድ በብረት መቁረጫ መጋዝ ቆራርጠው ይዘው ሊሰወሩ ሲሉ ህብረተሰቡ ለፖሊስ በሰጠው ጥቆማ እጅ ከፈንጅ ሊያዙ መቻላቸው መሆናቸውን ተናግረዋል። የኮሪደር ልማት እየተሰሩ ያሉ መሰረተ ልማቶችን ንብረትነቱ የኢትዮ ቴሌኮም ኬብል የሆነውን ኬብሉን በመጋዝ ቆርጠው በማዳበሪያ ከተው ተሸክመው ለልስሉ በደረሰን የአካባቢ ጥቆማ መሰረት ተጠርጣሪዎችን የእኛን የሲቪል ክትት ፖሊሶች ወደ አካባቢ በመላክ እየቆረጡ ከተው ወደ ማዳበሪያው እየከተቱ እያለ እስከ ግብቱጅ ከፈንጅ ዘ ምርመራ እያጣራ እንገኛለን። በቴሌ አገልግሎት መስጫ አውታሮች ላይ የሚፈጸሙ ወንጀሎችን የመከላከል ስራ አጠናክሮ መቀጠል እንዳለበት ዋና ሳጅን አስማረ መልካሙ ተናግረዋል። ልማቱ የኔ ነው ያንተ ነው ሳይል የመንግስት ንብረት የግለሰብ ንብረት ሳይሆን የግላችን የሀገራችን ንብረት ነው በሚል ነው። ቀንም ሆነ ማታ ላይ እንደዚህ ያን ነገሮችን አይተው አያልፉም። በዛም ነው ከህብረተሰብ ጋር ካሉን ብቻ የምሰራው ስራ ስላልሆነ ጥቆማውንም ቀን በቀን እየተከታተሉ የሚሰሩ በዚህ ልክ ስለሆነ እነዚህ ሰዎች ደግሞ ማመስገን ፈልገ፣ ምክንያቱ አይተው አላለፉም። በርካታ ሰው እያየ የኔ አይመለከተ የሚል ንብረት ስላልሆነ ንብረቱ የጋራችን ነው ያንተም የኔም ስለሆነ ይህን መጠበቅ ያለብን ራሳቸው ስለሆነ ቀጣይም ደግሞ ይህን ተሞክሯቸውን እንደዚህ በካራማራ ላይ ያለውን የማህበረሰብ የተሻለ እንቅስቃሴና ጥቆማ መስጠት የተሻሉ ስለሆኑ ይህን አጠናቀው መቀጠል አለባቸው ነው።